ያሳያችሁ በሞባይል ስልካችሁ አማካኝነት ለኢትዮጵያ ፓስፖርት እንዴት አፕላይ ማድረግ እንደምትችሉ ነው። ፓስፖርት ማግኘት የምትፈልጉ ከሆነ በስልካችሁ አማካኝነት ፓስፖርታችሁን ለቤታችሁ ሆናችሁ ማግኘት ትችላላችሁ። ይህን እንዴት ማድረግ እንደምትችሉ በሞባይል ስልክ አማካኝነት አሳያችኋለሁ። አብራችሁ ቆዩ። እማጠቁ ሰዎች አቤኔዘር እባላለሁ። እንደዚህ አይነት የቴክኖሎጂ ቪዲዮችን ለምሰራው ፍላጎቱ ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ሰው እንደነገርኳችሁ በሞባይል ስልካችን ነው የምናየው። ስልካችሁ ጋ ገብታችሁ ቀጣ እዚህ ስክሪን ጋር በምታዩት መልኩ ክሮም ላይ ወይም ደግሞ የፈለጋችሁት ብራውዘር ጋር ትገባላችሁ ድን እዚህ ጋር ትመጡና፣ ምንደምትሉት ኢትዮጵያን ፓስፖርት ሰርቪስ ዶት ገቨርመንት ዶት ኢቲ ብላችሁ ትጽፋላችሁ፣ ወይም ፓስፖርት ኦንላይን ብላችሁ ትጽፋላችሁ። ፓስፖርት ኦንላይን ሰው ሰርች ታደርጉታላችሁ። ከዛ በኋላ ልክ ሰርች ካደረጋችሁት በኋላ የመጀመሪያ የሚመጣላችኋል እዚህ አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን ብሎ ኢትዮጵያን ፓስፖርት ሰርቪስ ዶት ገቨርመንት ዶት ኢቲ ይላለ። ሰው እሱን ዌብሳይቱን ትነኩታላችሁ። ዌብሳይቱ በዚህ መልኩ ነው የሚከፍትላችሁ። በዚህ አጋጣሚ ብዙ ሰዎች ጠይቃችሁ የነበረ አርጀንት ፓስፖርት እንዴት ነው የምናውጣው ያላችሁ ነበር። ና አርጀንት ፓስፖርት ማውጣት የምትፈልጉ ከሆነ እዚህ ሶስቱ አንድ ነጠብጣብ ከነካችኋት በኋላ በምታዩት መልኩ ይዘረዝርላችኋል። ሆም አርጀንት፣ አፖይንትመንት ፓስፖርት አፖይንትመንት ይላል። ና አርጀንት አፖይንትመንት የሚለውን ስትነኩት በዚህ አማካኝነት ነው አርጀንት ፓስፖርት አፕላይ ማድረግ የምትችሉት ማለት ነው። ዴን እኛ አሁን ግን የምንፈልገው ኖርማል ፓስፖርትን ስለሆነ እዚህ ጋር ፓስፖርት አፖይንትመንት የሚለውን ክሊክ አድርገን እዚህ ጋር የሚያስፈልገን ነገር ይነግረናል። እዚ ጋ እነዚህ ነገሮች ማንበብ ትችላላችሁ። ጀስ ግን እዚጋ ቦክስ አለች እሷን ክሊክ አደርጋችሁት በኋላ ስታርት ኢንዲቪዥዋል አፖይንትመንት እሚላለ እሱን እንነካዋለን። ከዛ የኛው ፔጅ ከፈትላቸዋል። እዚ ጋ እስኬጁል ነው እስኬጁል ፎር አፖይንትመንት ይላል። ለቀጠሮ እስኬጁል እንድታደረጉ እንትን የሚላችሁ ሰው እዚ ጋ በምታዩት መልኩ አራት ነገሮችን ያስመርጣቸዋል። የመጀመሪያው የፓስፖርት አፖይንትመንት ይላል፣ ሁለተኛው ሬኒዋል ይላል፣ ከዛ ሶስተኛው ሎስት ይላል አራተኛው ደግሞ ፓስፖርት ኢንፎርሜሽን ኮሬክሽን አፖይንትመንት ይላል። አራት ነገሮች አሉ። የመጀመሪያው ፓስፖርት አዲስ ፓስፖርት ማውጣት የምትፈልጉ ከሆነ ነው። ሁለተኛው ደግሞ ፓስፖርታችሁን ሬኒዋል ወይም ደግሞ ማሳደስ የምትፈልጉ ከሆነ ነው። ሶስተኛው ደግሞ ፓስፖርታችሁን ከጣላችሁት ወይም ደግሞ ከጠፋችሁ ፓስፖርታችሁን እንደገና ማግኘት የምትችሉት በዚህ ኦፕሽን አማካኝነት ነው። የመጨረሻው ደግሞ ፓስፖርት ኢንፎርሜሽን ኮሬክሽን ይላልና እዚህ ጋር ደግሞ ፓስፖርታችሁ ኢንፎርሜሽኑ ከተሳሳተ ስማችሁ፣ የልደት ቀናችሁ ምናምን ከተሳሳተባችሁ በአራተኛ ኦፕሽን አማካኝነት በማስተካከል የምትችሉት። እኛ አሁን የምንፈልገው አዲስ ፓስፖርት ለማውጣት ስለሆነ ኒው ፓስፖርት አፖይንትመንት የሚለው እንነካለን። ከዛ ዚጋ ይመጣላችኋል። እዚህ ጋ በምታዩት መልኩ አምስት ኦፕሽኖችን ያመጣላችኋል። ከላይ እዚህ ስክሪን ጋር በምታዩት ሳይት ሴሌክሽን፣ ዴት ኤንድ ታይም፣ ፐርሰናል ኢንፎርሜሽን፣ ሰመሪ እና ፔመንት ይላል እና እነዚህ ነገሮች በመሙላት ነው እርግጠኛ መሆን አለባችሁ። እነዚህ አምስቱን ነገር በደንብ ሹር ስከሆኑ ነው ፓስፖርቱን በስርዓት ማግኘት የምትችሉትና የመጀመሪያው ሳይት ሰሌክሽን ላይ ስናየው ሳይት ሰሌክሽን ማለት የምታወጡበትን ቦታ ነው የምትመርጡት፣ ኦፊሱ ማለት ነው። ሳይት ሰሌክሽን ላይ ስትገቡ አገር ያስመርጣቸዋል። ሰው የምትፈልጉትን ሀገር ነው የምትመርጡት። ለምሳሌ እኔ አዲስ አበባ ነው የምፈልገው፣ ሰው አዲስ አበባ እንመርጣለሁኝ። አዲስ አበባን ከመረጥኩ በኋላ ደግሞ ሲቲ ይላል። አዲስ አበባ ውስጥ እንደምታዩት እራሱ አዲስ አበባ ያለው ሰው አዲስ አበባን ትመርጣላችሁ። ኦፊሱ ደግሞ ይላል። ኦፊስ ላይ ሜን ኦፊሱን ነው የምትችሉት። ኢሚግሬሽን ኤን ሲቲዝንሽፕ ሰርቪስ ይላል ሰው የምትሞሉበትን ኦፊስ ነው የምትመርጡት። እኔኛውን ኦፊስ መረጥኩኝ ማለት ነው፣ ሜን ኦፊሱ ማለት ነው። ዴሊቨሪ ሳይት ይላል፣ ይሄ ደግሞ ፓስፖርቱን የምትቀበሉት ነው። ብዙ ጊዜ በፖስታ ምናምን ይመረጣል፣ ግን እዚ ጋር የሚያስመርጠን ኢሚግሬሽን ሲቲዝንሽፕ ሰርቪስ ሜን ኦፊስ ይላል። ሰው ዋና ቢሮ ሂደን እንድንቀበል ነው፣ እሱን እንመርጠዋለን። ከዛ ወርታች ካደረጋችሁት በኋላ ኔክስት የሚላለ ኔክስት እንለዋለን እዚህ ጋር በምታዩት መልኩ ሁለተኛውን የመጀመሪያውን ቲክ ካደረገልን በኋላ ሁለተኛው ደግሞ ዴት ኤንድ ታይም ይላል። ቀንና ሰዓቱን ያስመርጠናል። ቀንና ሰዓቱ እዚህ ጋር ምንድን ነው ፓስፖርቱን የምታገኙበት ሳይሆን አሻራ የምትሰጡበት ቀን ነው። ሂዳችሁ አሻራችሁን የምትሰጡበት ቀን እዚ ጋ ያስመርጣችኋል። ስለዚህ የሚመቻችሁን ጊዜ ነው የምትመርጡት። እዚ ጋ በምታዩት ቅዳሜና እሑድን ቀይ ያደርግባችኋል። ቅዳሜና እሑድ መስራት ስለማይችሉ ማለት ነው። እዚ ጋ የምታዩት መልኩ ምንም ሁሉም ቀን እስኬጁል ሆኗል፣ ወይም ደግሞ ተይዟል። ስለዚህ ኔክስት ትሉታላችሁ። እዚህ ጋር በምታዩት መልኩ ኖቬምበር 2025 ላይ ያለው እዚህ ጋር በምታዩት መልኩ ክፍት አሉ። ሰው ከሮብ ጀምሮ እስከ ሳተርደ ይላል። ሶ በዚህ ጋር የምትፈልጉት ቀን መርጣችሁ ነው እምትሄዱት። እኔ አሁን ለምሳሌ ሐሙስ ነው የምፈልገው በ27 ኖቬምበር 27 ማለት ነው። ሶ እሱን ነው መርጣለሁኝ። ከዛ በኋላ እዚህ ጋር ወደታች ስታረጉት ደግሞ ታይሙን ያስመርጣችኋል የምትፈልጉትን ሰዓት ማለት ነው። እዚህ ጋር ሞርኒንግ እና አፍተርኑን ይላል። በ24 ሰዓት ውስጥ ነው የሚያስመርጣችሁ ሰው ከሁለት 2 ሰዓት ጀምሮ እስከ 11 ሰዓት ድረስ እዚህ ጋር ያስመርጣቸዋል። የምሳ ሰዓት ላይ ብሬክ አለ ከ6 ሰዓት እስከ 8 ሰዓት ማለት ነው። ስለዚህ የምትፈልጉት ሰዓት ትመርጣላችሁ። እኔ የምፈልገው አሁን ጠዋት ከ4 ሰዓት እስከ 5 ሰዓት ነው። ስለዚህ እዚህ ጋር ከ10 ሰዓት እስከ 11 ሰዓት የሚለውን ሞርኒንግ ላይ ሰሊክት ካደረጉት በኋላ እዚህ ጋር በምታዩት መልኩ በቢጫ ስርክል ያደርግልኛል። ከዛ በኋላ ኔክስት ትለዋለሁ። ኔክስት ካላችሁት በኋላ ደግሞ ሶስተኛው ላይ ፐርሰናል ኢንፎርሜሽን የሚለውን ያመጣላቸዋል። ፐርሰናል ኢንፎርሜሽን ላይ ደግሞ የሚጠይቃችሁ ኢንፎርሜሽን አለ። የራሳችሁ የግላችሁ መረጃ ማለት ነው። እሱን ካስገባችሁ በኋላ ነው እዚህ ጋር የምታስገቡት ኢንፎርሜሽን ነው ፓስፖርታችሁ ላይ በኋላ ላይ የሚመጣው የምትጽፉት ስም የምታስገቡት የልደት ቀን ነው፣ ፓስፖርታችሁ ላይ የሚጻፈው እና እዚህ ጋር በእርግጠኝነት መጻፍ አለባችሁ። እዚህ ጋር በምታዩት መልኩ በቀይ ኮከብ ኮከብ ያደረግባቸው ነገሮች መዝለል አትችሉም፣ ወይም ደግሞ ግዴታ ናቸው። ቀይ ደግሞ ምልክት የሌለባቸው ለምሳሌ ኢሜል ምናም ይላል። እነሱን ደግሞ ብታስገቧቸውም ባታስገቧቸውም ችግር የለም። የወረታች ስታደርጉት ቁመታችሁን ሀይት ብታስገቡ ይጠይቃቸዋል ሰው እነሱን አለማስገባት ትችላላችሁ። በቀይ በቀይ ምልክት ያደረገባቸውን የልደት ቀናችሁ ምናም ደግሞ ግዴታ ማስገባት መቻል አለባችሁ። ስለዚህ ኢንፎርሜሽንን አብረን እንሙላ። ፈርስት ኔም ይላል እዚጋ በእንግሊዝኛ ነው የምታስገቡት ሰው የምታስገቡለትን ሰው ስሙን እዚጋ ትጽፋላችሁ ሰው በምታዩት መልኩ ብሩክ ከበደ ተስፋይ ብዬ እስከ አያቱ ስም አስገባለሁኝ። የእሱን ስም አስገብቻለሁ፣ የአባቱን ስም አስገብቻለሁ። እዚጋ ደግሞ ግራንድ ፋዘር ነው የሚለው ላይ የአያቱን ስም አስገባለሁኝ። ከዛ ደግሞ የተወለደበትን ቀን ዴት ኦፍ በርዝ ይላል እሱ ጋ የተወለደበትን ቀን አስገባለሁኝ። እዚ ጋ እንደምታዩት ዴት ኦፍ በርዝ ብለው ጂሲ ነው የሚለው ግሪጎሪያን ካላንደር ነው። እዚ ጋ ብዙ ሰዎች ትሸወዳላችሁ። የምታስገቡት የልደት ቀናችሁን በኢትዮጵያ ሳይሆን በፈረንጆች ነው የምታስገቡት። ስለዚህ እዚህ ጋ አሁን ኮንቨርት አድርገን እንዴት ኮንቨርት ማድረግ እንደምትችል አሳያችኋለኝ። እዚህ ጋር ትመጡና ጉግል ላይ ጂሲ ቱ ጂሲ ብላችሁ ትጽፋላችሁ። ኢሲ ቱ ጂሲ ወይም ደግሞ ኢትዮጵያን ካላንደር ቱ ግሪጎሪያን ካላንደር ብላችሁ ማለት ነው። ከዛ እዚህ ጋር ይመጣላችኋል። የመጀመር የፈለጋችሁትን ዌብሳይት ትመርጡና ታስገቡለታላችሁ። እዚ ጋር በአባ ኢትዮጵያ የተወለደበትን ነው የምታስገቡት። ሰው አሁን ለምሳሌ የኒ ክላይንቴ እዚ ጋር ሰኒ 13 ሰኒ 13 ሁነው 1996 የተወለደው ሰው 1996 እመርጣለሁ። ሰኔ 13 1996 ከዛ ኮንቨርት ትለዋለሁ። ኮንቨርት ስትሉት እዚህጋ ይመጣላቸዋል። እዚህጋ ጁን ቲዮኒ 2004 ይላል። ስለዚህ የምታስገቡት ይህንን ነው፣ ጁን ቲዮኒ 2004 የሚለው ማለት ነው። ትመለሱና እዚህጋ የተወለደበትን ታስገባላችሁ። የመጀመሪያው ክሊክ ታደርጉና 2004 ይላል ሰው፣ 2004 ክሊክ አደርጋለሁኝ። ከዛ በኋላ? ጁን ስንት ነበር የሚለው ጁን ሀያ ነው የሚለው ሰው፣ ጁን ሀያ መርጣለሁኝ ጁን ሀያ እዚህ ላይ ጽፍላችኋል 2024 ጁን ሀያ ይላል። ኦኬ ትሉታላችሁ። ከዛ ሰው በዚህ መልኩ ነው የምታስገቡት። ይሄ ልደት ቀን ነው እዛጋ የሚመጣው ማለት ነው። ከዛ ደግሞ ወርታች ተሳደረጉት ስም ኢና ማህሪክ የአባት ስም ኢና ማህሪክ የአያት ስም ኢና ማህሪክ ይላል። እዚህ ጋ ደግሞ የምታስገቡት ስማችሁን ከላይ ያስገባችሁትን ኢንፎርሜሽን በአማርኛ ነው የምታስገቡት። ሰው እሱ እናስገባ ሰው በምታዩት መልኩ ብሩክ ከበደ ተስፋዬ ብዬ በሚገባ የክላይንቲን ስም አስገብቻለሁ። ይህ ማለት ነው ወርታች ስታደርጉት ደግሞ ናሽናሊቲ ይላል። እዚህ ጋር ዜግነት ነው የምታስገቡት። ኢትዮጵያ የሚለውን ትመርጡና ወርታች ታደርጉታላችሁ። ፎን ነምበር ይላል። ስልክ ቁጥር ታስገባላችሁ እዚህ ጋር ሰው፣ ስልክ ቁጥራችሁን ካስገባችሁ በኋላ ወርታች ታደርጉታላችሁ። ኢሜይል ይላል። ማስገባትም አለማስገባትም ስለምትችሉ እንዘለዋለን። በርዝ ፕሌይስ ይላል። እዚህ ጋር የተወለደበትን ቦታ ነው የምናስገባው። ሰው አዲስ አበባ ብዬ እንደምታዩት አስገባለሁኝ። በርድ ሰርቲፊኬት ዩኒክ አይዲ ይላል። እዚህ ጋ ደግሞ የምታስገቡት ምንድ ነው የልደት ሰርቲፊኬታችሁ ጋር እዚህ ጋር ስክሪን ጋር በምታዩት መልኩ የምትጻፋለች ዩኒክ አይዲ እሷን ነው የምታስገቡት። ሰውኒ የልጁን እዚህ ጋ አስገባለሁኝ፣ በምታዩት መልኩ አስገባለሁኝ። ከዛ እዚህ ጋ የስራ ሁኔታውን የፀጉር ከለር ይላል እሱ ማስገባትም አለማስገባትም ስለምትችሉት እንዘለዋለን። ጀንደር ይላል ፆታውን እናስገባለን። ወንድ ላለሁኝ ማሪሻል ስታተስ ይላል እዚጋ ደግሞ የትዳር ሁኔታውን ነው በምታዩት መልኩ እዚ ጋር ሲንግል ይላል። ሲንግል የምትሉት ያላገባችሁ ከሆነ ነው። ከታች ደግሞ ሜሪድ ይላል። ሜሪድ ደግሞ የትዳር አጋር ካላችሁ ደግሞ ካገባችሁ ሜሪድ የሚለውን ኦፕሽን ትመርጣላችሁ። ዲቮርስድ ይላል። ዲቮርስድ ላይ ደግሞ አግብቶ የተፋታ ሰው ካለ ነው ዲቮርስድ የሚለው። እዚጋ ደግሞ ዊዶድ ይላል። ዊዶድ ብዙ ሰዎች ጥያቄ ተፈጥሮባቸዋል ይሄኛው ደግሞ ባሏ የሞተባት ወይም ደግሞ ባሉ ሚስቱ የሞተችበት ሰው ካለ ዊዶውድ የሚለውን ነው የሚመርጠው ሰው። ይህኛው ሲንግል ስለሆነ ሲንግል የሚለውን እነካለሁኝ። ከዚያ ወርታች ስታደረጉት እዚ ጋር ኢዝ አንደር ኤይቲን ኢዝ አዶፕሽን ይላል ሁለት ኦፕሽኖች አሉ። የምትሞሉለት ሰው ከ18 ዓመት በታች ከሆነ ይችኛዋን ኦፕሽን ታባራላችሁ። እንዲሁም ደግሞ በአዶፕሽን የተወሰደ ከሆነ ደግሞ እዚ ጋር ይችኛዋን ኦፕሽን ተወስዳላችሁ። ሰው ይህኛው ስላልሆነ እዚ ጋር ወርታች ካረጋችሁት በኋላ ኔክስት የሚላለ ኔክስት የሚለውን እነካለን። ሰው ኔክስት የሚለውን ከነካችሁ በኋላ ፐርሰናል ኢንፎርሜሽን ላይ የመጀመሪያው ፐርሰናል ዲቴል ያልቃል። ሁለተኛው አድሬስ ላይ ያስገባናል። አድሬስ ላይ ደግሞ ሪጅን ይላል። ሪጅኑን እናስገባለን። ሰው አዲስ አበባ ነው። አዲስ አበባ አስገባለሁ። ሲቲ ይላል። ሲቲውንም አስገባለሁኝ። ሰው አዲስ አበባ ብዬ አስገባለሁኝ። እዚህ ጋር ያሉት ነገሮች ስቴት ዞን ወረዳ ቀበሌ ስትሬት ሃውስ ነምበር ፔይ ቦክስ ምናምን ይሉትን ነገሮች ማስገባትም አለማስገባትም ትችላላችሁ። ሰው እንዘላችኋለን፣ ኔክስት እንላለን። ሰው ዚጋ ኔክስት ካላችሁት በኋላ ደግሞ ፋሚሊ ዲቴይል አለ። ፋሚሊ ዲቴይል ላይ ታስገባላችሁ። አድ ፋሚሊ ካላችሁት በኋላ ፋሚሊ ታይፓችሁን ታስገባላችሁ። ፋዘር ያባታችሁን ስም ዚጋ ታስገባላችሁ። እንዲሁም ደግሞ ማዘር ብላችሁ ዚጋ የእናታችሁን ስም ታስገባላችሁ። አክቹዋሊ ይህንን ነገርም አለመጠቀም ትችላላችሁ። እኔ አሁን ስለማልፈልገው እኔ ስለማልፈልገው አሁን ኔክስት እላለሁኝ። ከዛ በኋላ እዚጋ ደግሞ ፓስፖርት ኢንፎ ይላል። ፓስፖርት ኢንፎ ላይ ደግሞ ኦንላይን ስታወጡ ስንት ፔጅ ነው የምትፈልጉት ነው የሚለው። ለምሳሌ እዚጋ ከዚህ በፊት እንደምታውቁ 32 ፔጅ ብቻ ነበረ። አሁን ላይ ግን ሁሉም ኦፕሽን በርቶ ባለ 32 ፔጅም ባለ 64 ፔጅም ባለ 92 ፔጅም ደግሞ ኦንላይን ማውጣት ትችላላችሁ። ሰው ከረንት ሌላ አሁን የሚፈልገው ለክላይንቲ 32 ፔጅ ስለሆነ 32 ፔጅ የሚለውን ከመረጣችሁት በኋላ ሰሚት የሚለውን ትጫኑታላችሁ። በዚህ ጋር ደግሞ በምታዩት መልኩ ፋይል አፕሎድ እንድታደርጉ ይጠይቃቸዋል። እዚህ የመጀመሪያው ጋር የምታስገቡት የቀበሌ አይዲያችሁን ነው። ሁለተኛው ላይ ደግሞ የልደ ሰርተፊኬታችሁን ነው የምታስገቡት። ስለዚህ ብራውዝ ካላችሁት በኋላ እኔ ከዛ ደን ለዋለኝ ከዛ በምታዩት መልኩ ወደ ታች አድርገውና አፕሎድ የሚላል አፕሎድ የሚለውን አንድ ጊዜ ይጫነዋለሁ። ሰው እዚህ ኦፕሽን ጋር ደርሰናል፣ የመጨረሻ ጋር ማለት ነው። ሰመሪ የሚለው ጋር ሰው ምን ይላልናል? እዚህ ጋር ሪኩዌስት ታይፑን ይጽፍልናል። ስታተሱን፣ ያመለከትንበትን ቀን፣ ሁሉን ኢንፎርሜሽን እዚህ ጋር ይጽፍልናል። እዚህ ጋር በምታዩት መልኩ የሚጽፍልን ነገር አለ ለቀጠሮ ቀን ስትሄዱ የልደት ሰርተፊኬታችሁና መታወቂያችሁን ይዛችሁ መገኘት አለባችሁ ብሎ ግዴታ ያስገድደናል። ሌሎች ነገሮችን ደግሞ ይጽፍልናል። ወደታች ታደርጉ ደግሞ ፐርሰናል ኢንፎርሜሽን ላይ ያስገባችሁትን መረጃ ትክክለኛነቱን እዚህጋ ነው የምታረጋግጡት። ስማችሁን፣ የተወለዳችሁበትን ቀን፣ ዜግነታችሁን፣ ስልክ ቁጥራችሁን እያንዳንዱ ነገር እዚህጋ ያመጣላችኋል። ያስገባችሁትን እሱን በደንብ ካነበባችሁት በኋላ ወደታች ታደርጉትና እዚህጋ እንደምታዩት የልደት ሰርተፊኬታችሁና የቀበሌያችሁን መታወቂያችሁን ቀብለ የመታወቂያችሁን ቪው ፋይል ብላችሁ ማየት ትችላላችሁ። እነዚህ ነገሮች ካረጋገጣችሁ በኋላ እዚህ ጋር ኮንፊርም አፕሊካንት ዲቴልስ ይላል ሰው። እሱን አንድ ጊዜ ክሊክ ካደረጋችሁት በኋላ ኔክስት ትመታላችሁ። ኔክስት ካላችሁት በኋላ የመጨረሻው ፔመንት ኦፕሽን ላይ ትደርሳላችሁ። የመጨረሻው ፔመንት ይላል ሰው። ፔመንቱን በምን መልኩ እንደሚሆን ትመርጣላችሁ። እዚህ ጋር በምታዩት መልኩ በሲቢኢ ብር ይላል፣ በሞባይል ባንኪንግ ይላል፣ እንዲሁም ደግሞ በቴሌ ብር ይላል። ሶስት ኦፕሽኖች ናቸው ለጊዜያዊነት ያሉት ሰው። እኔ የምፈልገው በንግድ ባንክ ሞባይል ባንኪንግ ስለሆነ እሱን ክሊክ ካደረግኩት በኋላ እዚህ ጋር ራይት ሲያደርግልኝ ወደ ታች አድርገውና እንደምታዩት አምስት ሺ ብር ነው ይለኛል። እዚ ጋር አግሪ ቱ ተርምሴን ኮንዲሽን ሲላል እሱን ከነካሁት በኋላ ኔክስት ለዋሉ ኔክስት ካልኩት በኋላ እዚ ጋር በምታዩት መልኩ ስሜን፣ የአባት ስም፣ የአያት ስም ያመጣል። ስልክ ቁጥሬን ያመጣልኛል። የሞላሁበትን ደግሞ አይዲዋን ያመጣልኛል። ከዛ ወረታች ስታረጉት ግን የምንፈልገው ነገር ኦርደር ኮድ የሚላል እዚጋ የምታያትን ኦርደር ኮድ ይላል። ሶ፣ ኦርደር ኮድ በምትለው አማካኝነት ብቻ ነው ገንዘብ መክፈል ያለባችሁ። በተደጋጋሚ ያወራሁት ነገር ነው ይሄ። በዚህ ንግድ ባንክ አካውንት አስገባ፣ በዚህ አስገባ ምናምን ይላሉ። በጣም ብዙ ሰዎች አሉ ገንዘብ መብላት የሚፈልጉ ማለት ነው። እና በምንም አይነት የባንክ አካውንት ውስጥ ማስገባት መልኩ የለባችሁም። እዚህ ጋ በምታዩት ፕራይሲንግ ኢንፎርሜሽን የመረጥነው ሞባይል ባንኪንግ ነው። ስለዚህ ሞባይል ባንኪንግ ላይ ከገባን በኋላ ዩቲሊቲ ፔመንት የሚለው ዩቲሊቲ ፔመንት ላይ ከገባችሁ በኋላ ኢሚግሬሽንን መርጣችሁ ኢሚግሬሽን የሚጠይቃችሁ ኦርደር ኮድ ነው። ኢቨን ስንት ብር እንደምታስገቡ ላያሱ እንድትጽፉ አይጠይቃችሁም ራሳቸው ፕሮሰስ አድርገውት ራሳቸው መረጃ ስላስቀመጡ ማለት ነው። እና ያንን ከመረጣችሁ በኋላ እዚጋ ኦርደር ኮድ የምትለውን በዚች አማካኝነት ነው ግዴታ መክፈል ያለባቸው። አለበለዚያ የምታስገቡት ብር የት እንደሚገባ ስለማይታወቅ ኢሚግሬሽን ፓስፖርታችሁን አይሰጣችሁም። ሰው ይህንን በዚች አማካኝነት ነው ፔመንት ከፍላችሁ ለቀጠሮ ቀን የምትሄዱት ማለት ነው። ሰው የዛሬ ቪዲዮ ይህን ይመስላል። ሆፕፉሊ፣ ብዙ ነገር ወስዳችኋል ብዬ አስባለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ነው።